አመሻሹን ጠቅላይ ሚኒስትሩን አብይ አህመድን አስመልክቶ የወጣው መረጃ መነጋገሪያ ሆኗል ጠቅላይ ሚኒስትሩን የተመለከተው ይህ ነገር ምንድን ነው በእለቱ የምንዳስሰው ጉዳይ ነው የአዲስ አበባ ከተማ አስተዳደር እየወሰደ ያለው አንድ እርምጃ እጅጉን አነጋጋሪ ሆኗል ነዋሪዎችንም አስቆጥቷል ይሄ እየተደረገ ያለው ነገር ምንድን ነው ስለ አዲሱ እርምጃ የምታዳምጡት ነገር ይኖራል የቀድሞው ሰላም ሚኒስትር ደኤታ ታዬ ደንደአ አረዶ የፍርድ ሂደታቸውን በሚመለከት ያላሰቡት ነገር ገጥሟቸዋል ስለመባሉ የተሰማንና እንደዚሁም በሀገራችን ኢትዮጵያ በነዳጅ መኪኖች ላይ አዲስ እግድ መጣሉን በሚመለከት ከመንግሥት ምንጮች የተሰማውን ነገርም አስደምጣችኋለሁ። እስከ ፍጻሜ አብሯችሁኝ ቆዩ። ወደ ዝርዝር ጉዳዮቹ ስሻገር፣ ከዚሁ የነዳጅ መኪኖች ጉዳይ ጋር በተያያዘ የተሰማውን አስቀድማለሁ። በነዳጅ የሚሰሩ ተሽከርካሪዎች በአገር ውስጥ እንዳይመረቱና እንዳይገጣጠሙ መታገዱን የኢንቨስትመንት ኮሚሽን አስታውቋል። የኢትዮጵያ ኢንቨስትመንት ኮሚሽነር ዘለቀ ተመስገን የቻይናው ሁዋጂየን ኩባንያ ከጂኤስ አዮን ኩባንያ ጋር በመተባበር ግንቦት 9 2017 ዓ.ም የኤሌክትሪክ ተሽከርካሪዎችን ለኢትዮጵያ ገበያ ባስተዋወቀበት መድረክ ባደረጉት ንግግር ኢትዮጵያ በኤሌክትሪክ የሚሰሩ ተሽከርካሪዎችን ብቻ ታበረታታለች ማለታቸው ተሰምቷል። በተቀመጠው አቅጣጫ መሠረት የኤሌክትሪክ ተሽከርካሪዎችን ብቻ እናበረታታለን ያሉት ኃላፊው፣ በነዳጅ የሚሰሩ ተሽከርካሪዎች እንዳይመረቱ፣ እንዳይገጣጠሙና ወደ ኢትዮጵያ እንዳይገቡ ለማድረግ ቁርጠኞች ነን የምናበረታታው የኤሌክትሪክ ተሽከርካሪዎች በኢትዮጵያ እንዲመረቱ እንዲገጣጠሙና ወደ አገር ውስጥም እንዲገቡ ነው ብለዋል። ባለፉት አምስትና ስድስት ዓመታት የውጭ ቀጥተኛ ኢንቨስትመንት ለመጨመር ሲባል ሀምሳ ዓመትና ከዛ በላይ ተከልክለው የቆዩ ሥራዎች መፈቀዳቸውን የተናገሩት ኮሚሽነሩ የኢንቨስትመንት ሕጎችን ማሻሻል ለውጭ ኢንቨስተሮች ተከልክለው የነበረው የሥራ መስኮችን መፍቀድና ሌሎች ተያያዥ ለውጦች ስለመደረጋቸውም ተናግረዋል። የኢንዱስትሪ ፓርኮች ወደ ልዩ የኢኮኖሚ ዞን እንዲቀየሩ በመደረጉ ምክንያት በልዩ የኢኮኖሚ ዞኖች ውስጥ የተሰማሩ የአገር ውስጥና የውጭ ኢንቨስተሮች ያገኙትን የውጭ ምንዛሪ ሙሉ ለሙሉ እንዲጠቀሙ በኢትዮጵያ ብሔራዊ ባንክ እንደተፈቀደላቸውም ኮሚሽነሩ ገልጸዋል። በኢትዮጵያ ተሽከርካሪዎችን ከሚገጣጠሙ ኩባንያዎች ውስጥ አንዱና ዋነኛው የሆነው ማራቶን ሞተርስ እስካሁን ከየትኛውም አካል በነዳጅ የሚሰሩ ተሽከርካሪዎችን እንዳይገጣጥም የደረሰው እገዳ እንደሌለ ታዲያ ለሪፖርተር ገልጿል። ማራቶን ሞተርስ በነዳጅና በኤሌክትሪክ የሚሰሩ ተሽከርካሪዎችን በመገጣጠምና ለገበያን በማቅረብ ላይ ነው። ስለ እገዳው በይፋ የምናውቀው ነገር የለም ሲል ማራቶን ሞተርስ ገልጿል። ሪፖርተር በጉዳዩ ላይ ከትራንስፖርትና ሎጂስቲክስ ሚኒስትር ተጨማሪ መረጃ ለማግኘት ዜናው ወደ ህትመት እስከገባበት ለተማክሰኞ ምሽት ድረስ ያደረገው ጥረት እንዳልተሳካለት ጠቁሟል። የትራንስፖርትና ሎጂስቲክስ ሚኒስትር ዴታ አቶ በሮዎ ሁሴን በቻይናው ሁዋጂያን ኩባንያ የኤሌክትሪክ ተሽከርካሪ ምርቶች ለገበያ ማስተዋወቂያ መድረክ ላይ ኢትዮጵያ በታዳሽ ኃይል የሚንቀሳቀሱ ተሽከርካሪዎችን ለማበረታታትና የውጭ ኢንቨስትመንትን ለመጨመር የአስር ዓመታት እቅድ አዘጋጅታ እየተገበረች ስለመሆኑ ተናግረዋል። መኪኖቹ ሙሉ ለሙሉ በሀገር ውስጥ የሚገጣጠሙ የኤሌክትሪክ ተሽከርካሪዎች እንደሆኑ ታክስ አይከፍሉም። በፈጣን ቻርጅንግ የሚሰማሩ ከሆነም ሙሉ ለሙሉ ከታክስ ነፃ ናቸው። በታዳሽ ኃይል የሚሰሩ ሆነው ሙሉ ለሙሉ በውጭ አገር የተገጣጠሙ ከሆነ ደግሞ 15 በመ በመቶ ብቻ የጉምሩክ ቀረጥ ይከፍላሉ በማለት ነው ሚኒስትር ዴተ ገለጹት። በቀጣዮቹ አስርት ዓመታት ውስጥ የኤሌክትሪክ ተሽከርካሪዎችን ቁጥር 500 ሺህ የማድረስ እቅድ አለን። አሁን ቁጥራቸው ከ110 ሺህ በላይ ደርሷል። ከባለ ሁለት ጎማ ጀምሮ እስከ የከተማ አውቶቡሶች በሀገር ውስጥ እየተገጣጠሙ ናቸውም ብሏል። ኢትዮጵያ ከአንድ ዓመት በፊት በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ እገዳ የጣለች ሲሆን ይህም አገሪቱን በዓለም ላይ የመጀመሪያው ሀገር አድርጓታል። የትራንስፖርትና ሎጂስቲክስ ሚኒስትር ከአመታት በፊት ይፋ ባደረገው ሪፖርት መሰረት በኢትዮጵያ የተሽከርካሪዎች ቁጥር ከአንድ ነጥብ ሁለት ሚሊየን በላይ የደረሰ ሲሆን ከእነዚህ ውስጥ ግማሾቹም በአዲስ አበባ ይገኛሉ ነው የተባለው። በሌላ አበይት ዜና ጠቅላይ ሚኒስትሩን አብይ አህመድን አስመልክቶ ምሽቱን የወጣው መረጃ በርካቶችን አነጋግሯል። ጠቅላይ ሚኒስትሩ አብይ አህመድ ወደ ጠፈር ሊጓዙ ነው በሚል ነው የወጣው። ይሄ ዘገባ በርካቶች ተቀባብለውታል። መሰረት ሚዲያ ባወጣው መረጃ መሰረት ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ለመጓዝ ማቀዳቸው የተገለጸ ሲሆን የጉዞው ዋና ዓላማም ጠፈር ላይ ሆነው ለዓለም ሕዝብ የሰላም መልእክት ለማስተላለፍ እንደሆነ ተጠቅሷል። ዘገባው ይህ ጉዞ ከተሳካ ጠቅላይ ሚኒስትሩ ወደ ጠፈር የተጓዙ የመጀመሪያው የዓለማችን መሪ እንደሚሆኑም ነው ጨምሮ ያተተው። በዓለም ታሪክ ወደ ጠፈር የተጓዙ ሰዎች ቁጥር 721 እንደሆነ የሚነገር ሲሆን አብዛኞቹም የጠፈር ተመራማሪዎች ናቸው። በቅርብ ዓመታት ውስጥ ግን አንዳንድ ሰዎች ከፍተኛ የሚባል ገንዘብ በመክፈል ለቱሪዝም ዓላማ ወደ ዝቅተኛው የምድር ምህዋር ሎ ኧርዝ ኦርቢት ተጉዟል። ታዲያ አሁን የጠቅላይ ሚኒስትሩ አብይ አህመድ የጠፈር ጉዞ ከዚህ አንጻር ከፍተኛ ትኩረትን እንደሳበ ነው የሚነገረው። ሆኖም እስካሁን ጉዳዩን በሚመለከት ከመንግስት በኩል የተሰማ ነገር የለም። በሌላ መረጃ የከንቲባይቷ ዳነች አዳነች አበቤ አስተዳደር በአዲስ አበባ እየተገበረው ያለው አንድ ጉዳይ በርካቶችን ማስቆጣቱ እየተነገረ ነው። አነጋጋሪ መሆኗ ይኸው እርምጃ በአዲስ አበባ ከተማ ከሰሞኑ በርካታ ነዋሪዎች እንደዚሁም ድርጅቶች ከፍሳሽ አወጋገድ ጋር የተያያዘ ከፍ ያለ ቅጣት እየተጣለባቸው መሆኑ ተነግሯል። ይህንን ቅጣትም የደንብ ማስከበር ተቋማት በሚዲያዎች በስፋት እያስነገሩት ይገኛሉ። ከዚህ ጋር ተያይዞ በለሚ ኩራ ክፍለ ከተማ ወረዳ 3 የተሰማው ከዚህም ከፍ ያለ ነበር። ኖህ ሪል ስቴት አክሲዮን ማህበር በአደይ አበባ ቁጥር 1 ኖህ አያት ከአያት ወደ አራብሳ መሄጃ ሳይት ላይ በተፈቀደለት የፍሳሽ አወጋገድ ስርዓት መሠረት ገንብቶ ባስረከባቸው ቤት የተጠቀሙ ነዋሪዎች 1.2 ሚሊዮን ብር ቅጣት እንደተጣለባቸውና ከዚህ ጋር በተያያዘ የነዋሪዎች ማህበሩ ስራ አስኪያጅ ለእስር ተዳርገው እንደነበረም ተዘገበ። የአዲስ አበባ ከተማ መስተዳደር ገንብቶ ባልሰጠንና ሪል ስቴቱ ባዘጋጀልን የፍሳሽ ማስወገጃ መስመር በመጠቀማችን ደንቦች 400 ሺህ ብር አስከፍለውናል ያሉት አንድ ነዋሪ አሁን ደግሞ ተጨማሪ 800 ሺህ ብር እንዲከፍሉ እንደተነገራቸው ተናግረዋል። ከዚህ በተጨማሪም ሚዲያችን ባደረገው ማጣራት ደንብ ማስከበሮች የሪል ስቴቱ ግቢ ገብተው ነዋሪዎችንና ሰራተኞችን አስፈራርተውና ዝተው እንደዚሁም የማኅበሩን ስራ አስኪያጅም አስረው በኋላም በመከራ በዋስ እንደተለቀቁ ለማረጋገጥ ተችሏል። ነዋሪዎቹ ለክፍለ ከተማው ቅሬታቸውን ከአንድ ሳምንት በፊት በደብዳቤ ማስገባታቸው ታውቋል። ከሰሞኑ የንግድ ጥሰት ፈጽሟል የተባሉ ከ250 በላይ ነጋዴዎች ተጠያቂ እንዲሆኑ አድርግ ያሉ በማለት መንግስት ማስታወቁ ይታወሳል። ከዚህም በተጨማሪ በቦሌ ክፍለ ከተማ ብቻ 450 ህንፃዎችና ቤቶች እያንዳንዳቸው የ100 ሺህ ብር ቅጣት እንደተጣለባቸው ነው የተነገረው። ተመልካቾች፣ በመጨረሻም የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ የፍርድ ሂደታቸው አሁንም ቀጥሎ ነው የሚገኘው። ከትላንት በስቲያ በነበረ ቀጠሯቸው ታዲያ የአቶ ታዬን ጉዳይ የሚመለከቱት ዳኛ ታሟል መባሉንና ለዚህም ምክንያት ሆኖ ተለዋጭ ቀጠሮ መሰጠቱ ተሰምቷል። የቀድሞ ሰላም ሚኒስትር ዴታ አቶ ታዬ ደንዳ የክስ መዝገብ በፌዴራል ጠቅላይ ፍርድ ቤት ቢቀርብም በተመሳሳይ ምክንያት ለአራተኛ ጊዜ ተለዋጭ ቀጠሮ የተሰጠበት ነው የሆነው። በዚህም መሰረት የተከሳሹ መዝገብ ለግንቦት 25 ቀን 2017 ዓ ም ቀጠሮ እንደተሰጠው የአቶ ታዬ ደንዳ ጠበቃ አበራ ንጉሴ ተናግረዋል። አቶ ታዬ ከዚህ በፊት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና ህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከተከሰሱበት ከሦስቱ ክሶች መካከል በሁለቱ ማለትም ሁከትና ብጥብጥ በማስነሳት እንደዚሁም የጸረ ሰላም ኃይሎችን በመደገፍ ክሶች በነጻ መሰናበታቸው የሚታወቅ ነው። ጠበቃው እንደገለጹት በፌዴራል ከፍተኛ ፍርድ ቤት ነጻ የተባለውን ክስ አቃቢ ህግ ይግባኝ በመጠየቁ ክርክሩ ቀጥሏል። በክርክር ሂደቱ ግን መዝገቡን የሚያየው ዳኛ በመታመሙና ችሎት ላይ በአካል መቅረብ ባለመቻሉ ለአራተኛ ጊዜ ተለዋጭ ቀጠሮ ተሰጥቷል ብለዋል። ጉዳዩን መዝገቡን የተቀበሉ ዳኞች ማየት ይችሉ ነበረ፣ የተሰጠው ምክንያት አሳማኝ አይደለም ያሉት የህግ ባለሙያና ጠበቃው አቶ አበራ በኢትዮጵያ ፍርድ ቤቶች መዋቅርና ሕግ መሰረት ዳኝነት በችሎቱ ባለ አንድ፣ ባለ ሶስት፣ ባለ አምስትና ባለ ሰባት ሆኖ የሚዳኝበት ስነ ስርዓት ሲሆን አራተኛ ዳኛ መኖሩ ይህንን ስርዓት የሚጥስ በመሆኑ አፋጣኝ ፍትህ ሊሰጥ እንደሚገባ ለችሎቱ ማስረዳታቸውን ተናግረዋል። ግራቀኙን ቀኙን ያደመጠው ፍርድ ቤትም መዝገቡን መርምሮ ውሳኔ ለመስጠት ለመጨረሻ ጊዜ በሚል ለግንቦት 25 ቀጠሮ እንደሰጠ ነው የሰማነው። ዜናዎቹ እነዚህ ነበሩ።